እዚህ ያለችው 17 ዓመት ሰርታ አራት ሚሊዮን ብር ቤት ገዝታ እናትዮዋ ነይ፣ በቃ ይበቃሻል ስደት ብላ ከዓመት በኋላ ስትመጣ እናትየዋ ቤቱን ከዳት። ቤት ቤትን ያሉት ሁለት እና ወይኔ በኢየሱስ ምን አይነት ዘመን ነው? እና በትክክል ታገኛለች አቋን አይደል? አው ግን ምን እንዳለ ታውቂያለሽ፣ ሙሉ ቤተሰቦቿ ናቸው። አሁን በቃ አሁን እዚህ አረብ ሀገር፣ ምናምን ናቸው፣ ምናምን ብለው ስለሚያስቡ ኖርማል አለ የሚያስቡት። ለኛ ያላቸው አመለካከት የሆነ እንደዛ ነው። እኔም በምን ጣሜ ታዲያ ባሌ በላይም ብዬ ደግሞ ስሙን ማጠፋው እንኳን እንክታረገኝ ቤተሰብ የሚበላ የለም እንዴ

ቤት እያሰራች እንደዚሁም ደግሞ ለአንደኛው ወንድሙም ደግሞ ወደ አንድ ነጥብ ምናምን ሚሊዮን ብር የሚገመት ቤት ገዝታለት ጠቅልለሽ ግቢ ካሏት በኋላ ነው። ሁለት ልጆቿን ይዛ ሶስት ልጆች ነው ያሏት፣ ጠቅልላ ስትገባ ኖርማሊ የለሽም ተብላለች። እና ያለችውን ያላትን ነገር እንግዲኛ እዚህ እያገዝናት ያለ ነው እንደጀጎል ወደ ሚዲያ አቅርቦ ለማስመለስ ቤቱን እና መኖሪያ የላትም። 17 ዓመት ለፍታ ነው። እና አይድነቃችሁ ለማለት ነው። ያኛውን ቪዲዮ ስንነግራችሁ እንዴት ይሆናል እንዴት ይሆናል የሚሉ ኮሜንቶች ስላየው ነው። ሶ መቀሌ ነው ቤታቸው ያለው ነገር። እስኪ ኖርማሊ የምጠይቋት ነገር ካለ ጠይቋት፣ የምናግዛትም ነገር ካለ ስለምናግዛት። ያ እንኳን በቀደም ብዙም ስለጠየቅና ስላናገርናት ከዚህ መቼስ ያው ከሷ እንድትማሩ ነው። ሌሎቻችሁ እናቴ አትከዳኝም አባቴ ከዳኝም ወንድሜ ከዳኝም ምናም ነው በቃ ጉልበት እስካላችሁ ጤና እስካላችሁ ማንም ሲወዳችኋል። ከዛ በኋላ የሆነ ከአገልግሎት መስጫ ክልል ውጭ ስትሆኑ በድካም በምን ነገር ደግሞ እንደዚህ ነው የምትሆኑት። ስለዚህ እች ልጅ ደግሞ ለፍታ 17 ዓመት ማለት ግማሽ ዕድሜዋ ማለት ነው ገባችሁ። ስለዚህ እናት ልጇ እናት ማለት ታውቱና፣ በጣም የምትወዱት ጓደኛን እንኳን ከገንዘብ ጋር አታወዳድሩትም። ገንዘብ የታባቱ ነው የምትውሉት አይደለ? እናት በገንዘብ ከቀየራቻችሁ እዛ ጋር ነገር ያበቃል ማለት ነው። እኔ አሁን ልጄን በገንዘብ አልቀይራትም ምንም ይሁን ምንም ማለት ነው። ግን በቃ እንደዚህ ደግሞ ካለ እናንተ ልብ ግዙ። በቃ ለራሳችሁ ሆኑ። በሆነ አካውንቴ ቤተሰቼ ስማችሁ የሌለበት ሄዳችሁ እራሳችሁ ፊርማ የሌለበትን ቤት አትስሩ። መጨረሻው ስለማያምር ማለት ነው። እሷ ራሷ ትንገራችሁ። ንገሪያቸው ማሪ፣ እሺ። እንትቺ ከኔ ተማሩ። እኔ 17 ዓመት ስኖር መስየ ወላሂ አንድ ቀን እረፍት እንኳን አልወጣም እየላኩ ነበር፣ እንደምለውና እንደዚህ ቦታን ሲደርሰኝ ከተጨንቄ ጭንቅላቴ ላይ እበጥ አለ። ሕክምና እንኳን ሰውነቴ ያላየሁትም ልታክም እንኳን አላልኩም። ቤቴ ይለቅና ሂጅ አርፋለሁ ብዬ ነው ያሰብኩት። እና ባላችሁ አቅም እ ልታጎዝ ይመስለኝ እኔ ልጆች ይዤ ተጥዬ ነው። ምን አሉሽ ግን? አሁን ምን አሉሽ? አሁን የት ነሽ? የት ወደቅሽ አላሉሽም? በቃ ሙሉ የአስራ ሰባት ዓመት ገንዘብሽ ስንት ብር ማለት ነው በኢትዮጵያ ሁለቱ ቤት ነው እንትን፣ አንዱ በወንድሜ ስም አንዱ በእናቴ ስም አድርጋ እናት የጠበቀች እና ሙሉ ማስረጃ አለኝ። ቤትሽ ነው መጥተሽ በስም ሻርከሽ በቃ አትጨናነቅ እያለች ነው። አናገራቸው? ምን መልስ ሰጡት? ለሁሉም ደውዬላቸዋለው። የህግ ክፍል ከመሄዳችን በፊት ያለውን ነገር ያስረዱናል ወይ ስንል እናትየው ጋር ስንደውል ያሉን ነገር ምንድን ነው ልጆቼን አማክሬ ነግራቸዋለው ነው እናትየውም ትንሽ እየተማከሩ ነው የሚሰሩት። በነገራችሁ ላይ ሁሉም ሰው አንድ ላይ ሲያበርባችሁ ከባድ ነው። እዚህም አዲስ አበባ ያለ ወንድሟ አለና ምንድነው ምክንያት ያቀረበው? እንግዲህ ልጆች አሏት፣ ሶስት ልጆች እሷ 18 ዓመት ሙሉ እሷ እዛ 17 ዓመት ሙሉ ስትቀመጥ ተቀመጠ አያቴ ነች እናቴ ነች ኦልሬዲ ልጆቿን ያስቀመጠችው እና ልጆቿን ተንጣጣን ያሏት ሂሳብ ችሏል አይነ ነገር ነው እያወሩ ያሉትና ያው እናት ደግሞ እሷ ደግሞ ልጆቿን ጥላ ነው መሄድ ያለባት ያው ስደት ላይ ሁሉም ልጆቹን ጥሎ ስለሚሄድ ሂሳብን የሰሩት ማለት ነው። አሁን ሰው ምንድነው? አንድ እህት አለች እንግዲህ የጀርመን ሀገር ሄደች። መሬቱ ያንቺ ነው ግን ቤቱን ያሰራችው ጀርመን ያለችው እህት ነች ብሎ የሚል ምክንያት ነው እናትዮ አሁን እያወሩ ያሉት። እህትዮዋ ከዚህ ወደ ውጭ ሳትወጣ ነው ኦልሬዲ ቤቱ ተገንብቶ ያለቀውና 2007 ላይ የተጀመረ ቤት ነው። ባላት ነገር ትንሽ ትንሽ የላከች እድሜ ልኳን እንትን ስትለይ ነበረውና። አሁን በዚህ አጋጣሚ እዚህ ላይ በጣም ያማማት ነገር አለባት፣ ጮቶባታል ሆስፒታል መሄድ አለባት። ኖርማሊ እሷ ሶ እንደዚህ ነው እንግዲህ እያለ ሆነብን ያለው እየተደራረበ በጣም ብዙ ችግር ውስጥ እየገባን ያለ ነው ማለት ነው። ሶ ልጆቿ በነገራችን ላይ እዚህ ሁለቱ ልጆች እኛ ጋር ያሉት አብረው ነው ያሉት፣ መኖሪያም የላቸውም አንድ ወር ምናምን አልፏቸዋል። ሶ ያለው ነገር ይሄ ነው። ጨምሪው ነገር ካለ ጨምሪው። እና ተዋ ተዋ ኮሪ መስየ በውስጥ መስመር ተፈልሽ ነበር ንስጁ እንድታዩ አዎ እኛ አሁን ለምሳሌ እናንተ ያው ተስሽም ያለውን የሕጉን እንትን ካለን እዚህ ያለው ሁሉም ሰው ይተባበርሻል፣ ድምጽ ይሆንሻል። ይሄ ነገር እስከ መጨረሻ እሷ ትብብር የምትፈልገው የገንዘብ አይደለም። ባይዘው ሞር ድምፅ እንድንሆናት። ሁለተኛ ነገር ደግሞ የሕግ የበላይነት እንዲረጋገጥላት ነው። እናት ልጇን በጥቅም የምትደልብ ማለት ጥቅም በልጦባት ነገር ትታው የምትሄደው ነገር ከልጇም የሚበልጥባት ከሆነ እኛ ምን ፈለገው እስከምን እስከ ምን ደረጃ እንደሆነ ዋጋችሁን ወቁ በቃ ዋጋችሁ ዝቅ የሚልበት ቦታ ላይ ትገኙ ማንም ይሁን ማነው ስትኖሩ ነው ማንም የሚኖረው በነገራችን ላይ እናት እናት እናት እናት እናት እናት ግን እናት ሁሉ እናት ግን አይደለም ባይዘው እናት ሁሉ እናት አይደለም ብዙ አይነት እናቶች አሉ ለልጆቻቸው መስዋዕት የሚከፍሉ የልጆቻቸውን አምስት ሳንቲም ልጅ ነይ በቃሽ ደከምሽ ለፋሽ ብለው ልጆቻቸውን መዳር መኳል የሚፈልጉ ብዙ እናቶች አሉ እኛ እነሱን እናቶች አይደለም እንደነዚህ አይነት እናቶች ግን እናት ሊባሉ አይገባም። ገንዘብ ከበለጠባቸዋል እንጂ እናትማ ሁሉም እኮ ዝንብም እኮ ትወልዳለች። ዝንብም እናት ትባላለች፣ የዝንብ እናት ማለት ነው። ስለዚህ እናት መባሉ አይደለም። እናትነት ቦታው ምንድን ነው? እናትነት ሚስትሩ ከባድ ነው አለቃ ብዙ እናቶች አሉ። ልጅያት መጪሙ ይበቃሽ ነው ወልደሽ ሂጂ ነይ እንደዚህ ሁኚ ብለው ለእኛ የሚለፉ እንትን የሚሉ እንደዚህ ደግሞ እየሰራ ነው ልክ እንደ እብድ እየተቆጠራችሁ ደግሞ ገንዘባችሁን ደም ስራችሁ እስኪመጥጥ ድረስ ለፍታችሁ አስራ ሰባት ዓመት ማለት የአንድ ሰው እድሜ ማለት ነው። ኦኬ፣ የአንድ ሰው እድሜ ማለት ነው። ግማሽ እድሜዋን ግማሽ እድሜዋን የለፋችበትን የደከመችበትን ገንዘቧን እላቧን ከልጆቻቸው ከሌላ ልጆቻቸው ጋር ተመካክረው ነው እንደዚህ ያደረጓት። ስለዚህ አናስመስል። በቃ እዚህ ምድር ላይ የምንኖረው አንዴ ነው አንዴ ነው ከዛ የሆነ ጊዜ ላይ ሲያበቃ ያበቃል። ሁሉ በመጽሐፍ ቅዱስ ስጥና ይላል። ስጥና ማለት ተዘጋ ማለት የሆነ ጊዜ ላይ ላይፋችን አብቁት ይዘጋል። በቃ የምትዘጋው ደግሞ መቃብር ውስጥ ነው። ለዛ ደግሞ ማስመሰል አይጠበቅብንም። እናት እናት ናት፣ ድብ እናድርጋ፣ እናት እናት ናት። እናት ግን ትለያለች። እዚህ ቲክቶክ ላይ እንኳን እናት ነን ብሎ እናትነት ለዛ የሌላቸው ስንት እናቶች አይታቸዋል። አለ እናት እናት ሆና እናትነቷን ስታሳይ እንጂ ልጁ 17 ዓመት ደምን ተፍታ ልጇ ከሷ ርቃ ምናምን፣ ግማሽ እድሜዋ ይሄ ጭንቅላቷ እንደዚህ አሁን ሻርብ ለብሳ ስላያቸዋት ነው። በቀደም ተስብሽ ሲነግረኝ ነበር። ይሄ ጭንቅላቷ ጠባሳ በጠባሳ ደብድበው ነው ያስወጧት። ከሌሎች ልጆቻቸው ጋር እንትን ብለው ከነ ልጆቿን ሜዳ ይጣሏት፣ ሂጂ ወደ መጣሽበትና ሰርተሽ ተለወጪ፣ ይሄ ግን የእኛ ንብረት ነው ያሏት። ታውቃላችሁ፣ ኢትዮጵያ ውስጥ ፍርድ ቤት ስትሄዱ ብዙ አይነት ሰው ታገኛላችሁ። እናት ልጇን ከሳ፣ ልጇ እናቱን ከሶ፣ አባት ልጁን ከሶ ገባችሁ። ስለዚህ እቺ ልጅ ደግሞ የገንዘብ እርዳታ ብቻ አይደለም የሚደረግላት። እቺ ልጅ ድምጽ ልንሆናት ይገባል። ቤቷ ሊሰጣት ይገባል። የ18 ዓመት ድካሟ ሊሰጣት ይገባል። በቃ እኔ በጣም በቃ ይሁን የእናትነት ለዛ ያስጠላኝ፣ ያስጠላኝ ስላችሁ ሌሎች እናቶችን አይደለም እንደዚህ አይነት እናቶች። አሁን እቺ ልጅ 17 ዓመት ለፍታ ከእንደዚህ አይነት ነገር ያስወጧት እንደዚህ አይነት ሰዎች እንደምላችሁ ማለት ነው ሶ ስለዚህ ይሄንን ነገር ሁላችንም ተነጋግረን እንትን ብለን እንትን ማለት አለብን። ጠግባባ እንግዲህ ያው እንደ ጀጎል እኛም የምንችለውን ያርግን ነው አንዶሮ ናቸዋል። እዚ ከመጡ የህግ ከለላም ቤተሰብን በመጀመሪያ ደረጃ ለማስታረቅ ለማስማማት ነው የምንሄደው። ነገር ግን አንዳንድ ቤተሰብ ደግሞ በጣም ከባድ ባህሪ ያለው አለ። ሶ ወደ ሚዲያም እንድንወጣ የተፈለገበት መጣያ ስለሌላቸው ነው መውጫ ስለሌላቸው ነው። እውነት ለመናገር እኛ ጋር እስከ አስር ቀን ብቻ ነው ማረፍ የሚፈቀደው ግን ከአቅም በላይ የሆነ ነገር ሲመጣ ደግሞ እንደዚህ ይሆናል የሆነ መስመር ካልያዘ የት አውጥተሽ ትጠያቸዋለሽ አሁን ከዚህ ሂዱ ብንላቸው ከጀጎል ማረፊያ የላቸውም እውነታው ይሄ ነው የተሰጣቸው ለወንድሟ ከተሰራው ቤት አንድ ክፍል ነው የተሰጣቸው ሙሉ ልጆቿን እና ቤተሰቧን ይዛ እንግዲህ ወንድሟ ቤት ውስጥ የራሷ ቤት ገነባችሁ እያለ ወንድሟ ቤት ውስጥ እንትን ትላለች አንድ ክፍል ተሰጥቷት ነው ልትኖር የተፈቀደላት ማለት ነው አሁን ወደ ሚዲያውም የማውጣት ስራ ነው እንትን የምንለው። ሚዲያዎች ላይ እናወጣቸዋለን፣ በራሳችን ሚዲያዎች ሰው። እነዚህ ነገሮች እንትን አድርገን ወደ ፍርዱ መስመር ነው የምንሄደው። ልናደርግ የምንችለው ያው መቀሌ ላይ ነው እዛው ጉዳይ